አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስትልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። አራት ወሳኝ ወሳኝና አነጋጋሪ የሆነው በተለይ በተለያዩ የዓለም ሀገራት በዱባይ በሳኡዲ በኩዌት በጆርዳን እንዲሁም በአውሮፓና በአሜሪካ በአጠቃላይ በሁሉም ሀገራት ለስራ የሄዳችሁ ኢትዮጵያኖች በሙሉ እናንተን በተመለከተ አዲስ መልካም የሆነ ዜና ተሰምቷል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላው መረጃችን ቤት ለመግዛት ያሰባችሁ ቤት ለመስራትም ያሰባችሁ፣ እንዲሁም አዲስ ቤት ሰርታችሁ መሰረት ያስቀመጣችሁ ኢትዮጵያኖች በሙሉ እናንተን በተመለከተም እጅግ አነጋጋሪ የሆነ መረጃ ይዘናል። ሙሉ ዝርዝሩን ወደ እናንተ ከማድረሳችን ባሻገር የውጭ ምንዛሪ ተመን ስርዓትን በተመለከተም ከገንዘብ ሚኒስትሩ አቶ አህመድ ሺዴ በኩል አመሻሹን ከፍተኛ የሆነ ፈተና ይዞ እንደሚመጣ ያወጡት አንድ ሪፖርት አስነብቧል። ሙሉ መረጃውን ይዘናል። አራተኛውና እጅግ በጣም ወሳኙ አመሻሹን የኢትዮጵያ ፌዴራል ፖሊስ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ሀብት፣ ገንዘብ፣ ንብረታቸውን አደጋ ውስጥ ከመክተታቸው በፊት ማሟላት የሚገባቸውን ጥንቃቄ ሙሉ መረጃ ወጥቷል። ይህና መሰል መረጃ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክብራን ተመልካቾቼ፣ አመሻሹን ወሳኝ የሆኑ መረጃዎች ናቸው። በተለይ ቤት ለመስራት ያሰባችሁ፣ ቤት ለመግዛት ያሰባችሁ እጅግ በጣም ወሳኝ የቤት ዋጋ ንረትን ያባብሳል በሚል ከሰሞኑ እጅግ መነጋገሪያ የነበረው አዲሱን ረቂቅ አዋጅ በተመለከተ ሙሉ መረጃውን እሱን በማስቀደም እንጀምራለን። የከተማና መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ እስካሁን ከተመሩልን አዋጆች በወር ባነሰ ጊዜ ውስጥ ያጠናቀቅኩት አዋጅ ነውም ብሏል። በዚህ አዋጅ መሠረት የውጭ ሀገራት ዜጎች በኢትዮጵያ በየትኛውም ክልልና ከተማ አንድ የመኖሪያ ቤት መግዛት አልያም መገንባት እንደሚችሉ በዛሬው ዕለት ውሳኔውን አስተላልፏል። ረቂቅ አዋጁ እንዲጸድቅ ለምክር ቤት በቀረበበት ወቅት የምክር ቤቱ አባላት አዋጁ የተሰናዳበት ወቅት ትክክለኛ ጊዜ እንደሆነ ጠቁመው የአዋጁ መጽደቅም ለሀገሪቱ ዘርፍ ብዙ ጠቀሜታ እንደሚኖረውም ተናግረዋል። አዲስ አበባ ላይ ያለ የቤት ዋጋ እናውቃለን ያሉት የምክር ቤቱ አባሉ አሁን ደግሞ የውጭ ሀገራት ዜጋዎች ሲጨመርበት የበለጠ ዋጋን እንዲያነርና ስጋት እንዳላቸውም አስረድተዋል። ዶክተር አወቀ የተባሉ ሌላ የምክር ቤት አባል በበኩላቸው አዋጁን ከምርህ አንፃር እንደሚደግፉ ተናግረው የውጭ ዜጋ ቤት የመግዛት ፍላጎትን ለምን በአንድ ቤት ብቻ መገደብ አስፈለገ ሲሉም ጠይቀዋል። በተለይ በአዲስ አበባና አካባቢው ዜጎች የመኖሪያ ቤት ተጠቃሚ መሆን አላስቻለንም ያሉት የምክር ቤቱ አባላት እንደዚህ አይነት ውስን አቅም ባለው ሁኔታ የውጭ አገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች የሚገዙና የሚገነቡ ከሆነ ኢትዮጵያውያን የቤት ተጠቃሚ የማይሆኑበት ሁኔታ እንደሚፈጠር ስጋት አለኝም ብለዋል። የውጭ አገር ዜጎች በብዛት በሚገቡበት ወቅት ከፍተኛ የመግዛት አቅም ስላላቸው የግብይት ዋጋ በእነዚህ አካላት እንዳይወሰንና የኑሮ ውድነት እንዳይባባስ ስጋት እንዳላቸው መናገራቸው ተገልጿል። ምክትል ሰብሳቢው አዋጁ የውጭ አገር ዜጎች አንድ ቤት ምናልባትም እስከ ባለ አንድ ፎቅ እንዲገነቡ ነው እንጂ ከዚያ በላይ እንዲገነቡ አዋጁ እንደማይፈቅድ ተናግረው ይህ መሆኑ ደግሞ ለሀገሪቱ የውጭ ምንዛሬና የሥራ ዕድል ይፈጥራል ማለታቸው በዛሬ ዕለት ተሰምቷል። በሌላው መረጃችን በተለያዩ የዓለም ሀገራት ለምትገኙ ኢትዮጵያኖች በሙሉ የሥራና ክህሎት ሚኒስትር ክብርት ሙፈሪሃት ካሚል ረቂቅ አዋጁ ዜጎችን በሰለጠኑበት ሙያ ብቃታቸውን በቴክኖሎጂ በማረጋገጥና ከዚህ ቀደም የነበረውን ተግዳሮት በማስቀረት እንደ ሀገር ተወዳዳሪ እንዲሆን የሚያስችል አዋጅ ተዘርግቶ ተግባራዊ ሊደረግ ነው ብለዋል። በሀገራችን በተለያዩ የሙያ መስኮች ያካበተ ልምድ ኑሯቸው መደበኛ ትምህርት ያልተከታተሉ ዜጎች ታሳቢ ያደረገ የብቃት ምዘና ስርዓትን መከተል እንደሚገባ በአዋጁ ስለመደንገጓም ሚኒስትሩ ተናግረዋል። የምክር ቤቱ አባላት በበኩላቸው ረቂቅ አዋጁ ዜጎች ከሕገ ወጥ ደላላ የሚታደግና ሕገ ወጥ የዜጎች ዝውውርን በማስቀረት ያለው ፋይዳ ከፍተኛ መሆኑንም አንስተዋል። በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል ላኪ ኤጀንሶች ተመጣጣኝ የዋስትና ገንዘብ እንዲያስቀምጡ በማድረግ የዜጎችን እንግልት የሚያስቀር አዲስ ረቂቅ አዋጅ ስለመሆኑ በቀረበው የውሳኔ ሐሳብ ላይ ተብራርቷል። በዚህም አዋጅ ላይ የቀድሞ አዋጆች የቤት ውስጥ ሰራተኛ የሰለጠነና በከፊል የሰለጠነ ውጭ የትምህርት ዝግጅት የማይጠይቁ የስራ አይነቶችን ባለማካተታቸው ክፍተቶች የተፈጠሩ ስለመሆኑም ተናግሯል። አዋጁ ሕገወጥ የውጭ ሀገራት የስራ ስምሪትን ለመከላከልና በውጭ ሀገር ሥራ ስምሪት የዘመነ የአገልግሎት ማዕከል የአሰራር ስርዓት ተግባራዊ ለማድረግ እንደሚያስችልም ተናግሯል። በሌላው መረጃችን የውጭ ምንዛሪ ተመን ሥርዓትን በተመለከተ ከገንዘብ ሚኒስትር አዲስ መረጃ ወጥቷል። ኢትዮጵያ ከሶስት ነጥብ አምስት ቢሊዮን ዶላር በላይ የዕዳ ፎይታ እንድታገኝ የሚያስችላት የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀች በኋላ በሚቀጥለው በጀት ዓመት የሚጀምረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ የገንዘብ ሚኒስትሩ አቶ አህመድ ሺዲ አስታውቀዋል። ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት እንደገለጹት ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሬ ተመን ለውጡ ምክንያት በብር የሚከፈለው መጠን ከፍተኛ ሁኔታ ይጨምራልም ብለዋል። ባለፉት ሁለት ዓመታት ሲካሄድ የነበረው የሁለትዮሽ ብድር ድርድር መጠናቀቁን ተከትሎ ኢትዮጵያ በሚቀጥለው ዓመት የዕዳ ክፍያ መፈጸም ትጀምራለች። ሚኒስትሩ ምንም እንኳን በዶላር ደረጃ የዕዳ ፎይታ ቢገኝም በብር ሲሰላ የሚከፈለው መጠን ይጨምራልም ብለዋል። ይህ የገንዘብ ምንዛሬ ለውጥ የሚያስከትለው ጭማሪ ከዕዳ ክፍያዎችና ከማህበራዊ ድጎማዎች ጋር ተደምሮ ከመደበኛ በጀት ውስጥ ከ50 በመቶ በላይ የሚሆነውን ይሸፍናል ተብሎም ይጠበቃል። ይህ ሁኔታ መንግሥት ከቀድሞ ጊዜ በተለየ መልኩ ከፍተኛ የሆነ የውጭ ኃላፊነት እንዲሸከም ያስገድዳልም ብለዋል። የዘርፉ ባለሙያዎች በበኩላቸው መንግስት በኢኮኖሚ ማረጋጋት ላይ ያተኮረ ማሻሻያዎችን እያደረገ ቢሆንም የገንዘብ ምንዛሬ ተመለውጥ የሚያስከትለው የዋጋ ንረትና የበጀት ጫና አሁን ባለው የኢኮኖሚ ምህዳር ውስጥ አዳዲስ ፈተናዎችን ይዞ እንደሚመጣ በተደጋጋሚ ተነግሯል። በመጨረሻም የፌዴራል ፖሊስ ወንጀል ምርመራ ቢሮ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊሳብ ደሳ በሰጡት መግለጫ በቢሮው ሽብር ወንጀል ታክስ ማጭበርበርና መሰል ወንጀሎች ላይ ሲሰሩ ከነበሩ ከ5600 በላይ ሰዎች በቁጥጥር ስር አውለዋል። ከተቋማትና ከህብረተሰቡ ጋር በተሰራው ስራ ህብረተሰቡን የሚያወናብዱ ሐሰተኛ መረጃዎችን ባጠረ ጊዜ በማጋለጥ ተሳታፊዎችን በህግ እንዲጠየቁ ማድረግ ጨምሮ በውስጥና በውጭ በተደራጁ የሽብር ወንጀል ለመፈጸም የሞከሩ ከ450 በላይ ተጠርጣሪዎች ወደ ህግ ማቅረባቸውንም አብራርተዋል። በዚህም በሞባይል ባንኪንግ ወንጀል ዋና ተዋናይ ከ80 በላይ ተጠርጣሪዎች፣ በሙስና ወንጀል 260፣ በህገወጥ መሳሪያ ዝውውርና ሌሎች የኮንትሮባንድ እቃዎች ላይ የተሰማሩ 143 ተጠርጣሪዎችን፣ በአደንዛዥ እፅ ዝውውር የተሳተፉ የውጭ ዜጎች ጭምር 86 ተጠርጣሪዎችንና 25 በህገወጥ የሰው ዝውውር የተሰማሩ ተጠርጣሪዎችን በቁጥጥር ስር መዋላቸው ተገልጿል። ይህ በእንዲህ እንዳለ በተያያዘው በጀት ዓመት ከ6000 በላይ ምርመራ በማከናወን ከ5600 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ያስታወቀው የፌዴራል ፖሊስ ይህንን አይነት ከፍተኛ ማጭበርበር እንዳይደርስባቸው ጥንቃቄ ልታደርጉ ይገባል ሲል ማስጠንቀቁን ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች ይመስላሉ። ቪዲዮን ላይክ ላይክ ሸርሸር ሸር ያድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።